እንደት አደራችሁ? ሰላም ሰላም ብለናል። ዛሬ ከብቶች ጋር ነው የምንውለው። ዛሬ የእረኝነት ውሎ ነው የምናሳልፈው። ማልዳን ከኛ ጋር በእረኝነት ምን ይመስላል የሚለው ልናሳያችሁ ነው። በጎች አሉ፣ ከብቶች አሉ፣ አህያም አለ። እዚህ ነው ወተት ልናልብ ነው። መጀመሪያ አልበን ነው ይዘናቸው የምንወጣው። ስለዚህ የዛሬው ማልዳችሁም እንደሚመስል አብረን እናያለን። አዎ እስከመጨረሻ ድረስ አብራችሁ ነው ሰብስክራይብ ማድረግ እንዳይረሳ እንዳትረሱ እንቀጣችኋለን። ተጋታለባ በዚህ ነው የምናልበው። እንግዲህ ለማ አ ለእንትናው ለእንትናችን ብቻ ለረኝነት ስንሄድ የምንጠጣው ቁርሳችን የምንበላው ነው። እሺ ምን ስለዚህ ስናልባት አልበን የሆነ ያህል በዚህ ካላደረግን ቁርስ የለም ማለት ነው። ስለዚህ ለራሳችን ስንል ማልዳንከኛ ጋር ዛሬ ቁርሳችን ወተት በዳቦ መኩሬ ይባላል መኩሪ ይባላል። ከእሱ ጋር ነው ዛሬ እረኝነትን የምን ነው እሻው እንደምናደርገው መኩሪ አሳየና ቢያንስ ብትረግጠንስ ቤትነች የምታውቀው ትጋረፋለች ወይ እኔ የላትም? አዎ ትንሽ እንትን እያለ ኦኬ። በቫዝኒን ነው ወይ የምርሽን ነው? ያው ቫዝኒን ለአንተ አሁን እየመጣ ነው። ይሰራለሁ። አሁን እየመጣ ነው። አሁን እየመጣ ነው። እግዚአብሔር ሆይ ከኔ ጋር

ያቲ አጫፍ ነውስ። እስኪ ቁሚ ቁሚ እኔናት ፍርው ምናምን ጅራቷን ለምን አትይዙልኝም? እን ለቁርሳችን መብቃት አለበት። በቃ ነውስ ም ብለን ለምን እንደት ቆምና ታሳዝናለች። ሰው ሲበዛና አዲስ ጠረን አይወዱም ይመስለኛል። እና ብለን ሞከርን፣ ግን ከባድ ነው። በጣም ከባድ ነው። ትንሽ ይለባና ወደ አይዘናቸው ወደ መስክ ሜዳው ዛሬ ሜዳ ነው እምንወስዳቸው እሱ

አልመታቸውም ጀስቱ ለልኩ እንዲህ እንዲህ ማለቻቸው። አልቻ ደግሞ አይዋጉም፣ በጣም ጨዋ ናቸው። ያው ለሉት ረኝት አይታዩም። አንተ ብቻ ነህ እንዴ እዚህ ከተማ ላይ የምታግደው? አሉ አሉ። አዎ። የት ነው ታዲያ? ወይ ሰፊ ሰፊ በጣም ሰፊ ስለሆነ አይቲ የየራሳችሁን ቦታ ነው የምትይዙት? አዎ፣ በየራ አካባቢያችሁ ነው የሚያግዱት። የሰው እርሻ ውስጥ ምናምን ገብተው ብክ ያውቃሉ። በበጋ ከሆነ ይገባሉ። ምን አለ በጋ ላይ? ለምን በጋ ላይ? ያው ልቅ ስለሆነ ኦኬ። ልቅ ስለሆነ ያው የነሱም ይገባሉ የእኛም ይገባሉ። እና እህል ምናምን ሲያበላሹ ባለቤቶቹ ይሮጡ ምናምን መተው ብክ ያውቃሉ። እህል በሌለ ጊዜ እኮ ነው። ባለ ጊዜማ አይለቀቅም። አሃ ላይ ይሰበሰብና ይከመራል። ከዛ በቃ ይለቀቀ ስለዚህ ባዶማ ሜዳ ነው የሚሆነው። ባዶ ሜዳ ማለት ቦና ይሆናል። ከዛ ካውቶቹ መፈለጋቸው ጋር እየሄዱ ይበላሉ። እንደዛ ነው። በምንድን ነው ራስንም፣ እንዴት ነው፣ ሙዚቃ ምናምን አትሞካክርም? ሲደብር ብቻ የምታንጎራጉረው ምንድን ነው የምታንጎራጉረው? ብዙ ጊዜ እንግዲህ ያለውን ነው እኮ። በልልን በልልን፣ እንዴ አሁን እኛም እንዳይደብረን ለጊዜው እረስቸዋለሁ። ድምጽ እንዴት ነው? ለዘፋኝነት አይሆንም። ምን አውቃለሁ። ዞሮ እኮ አሁንኛ እኛም እዛ ጋር የሚያለው ህዝብ ይፈርዳል። ትንሽ አንጎራጉርልኝ። እንጎራጉሬ እንኳን አላውቅም። ምን አድርገን ብዙ አያለ እዛ ጋር ሁለት፣ አዎ፣ የኛ ናቸው። ማሽ አ መዥገር መዥገር፣ ና ና ና ና ና። ይሄንን ያው ይሄ እኮ በጣም ነው የሚጎዳቸው። አዎ፣ በእናት ውሽ አይኑ አስታውሳል። ከብቶችን በጣም የሚያጠቃ ነገር አይ፣ እዚህ ጋር ይታያቸዋል። ደም በደም አድርጎ መዥገር ነው። ይሄም ይነቀላል፣ ይነቀላል። ሁለቱም ሞቶ ነው። እነዚህ በቃ መስገሮች ናቸው፣ በጣም የሚጎዳቸው እኮ በእናትህ። አይ ታሳዝም። እሺ እሺ። አሁን ደሞ ቁርሳችንን ልንበላ ነው። በጣም ለከመን በእውነቱ ብዙ ሰርተን ምን ካገዳችኋል? ዳቦ ነው የተገኘ ፍርፍር ሆነ ዳቦ ነው ጠዋት ያበላን ቀን ላይ። አይ ወተት፣ እንዴት ነህ? ወተት ከላሞች ጋር እርጎስ ትወዳለህ? ምንም የወተት ነገር

የሌለውን ብላ ስለተደፋ በዳቦ ደፋ እዚህ ጀርሜን ለሚባለው አይነት ነገር እዚህ ነው የሚሰራው። ጠጪ አለሽ አንቺም አትወጂምው አለው ግን ሁላለ ስለዚህ እኔ ብቻዬን ነው የምጠጣው። ጋይስ በጣም እድለኛ ሰው ነኝ። ለማንኛውም ባልጨርሰው እንኳን እኔ እውዳለሁ። በጣም በተለይ ቅድም እንዳለብ ነው ትኩስ ነው። በቃ ለሰውነትም እኮ ትኩስ ነው። እንደተላበ መልካም ቁርሱ። አንዴ ያር ይዞ ተጠራርተው ረኞች ሙሉ ሙሉ ይዘው ይወጣሉ። ያዋጣሉ። ጅራፍ እንሰራለን። ከዛ ላይ ዛ ሜዳው ላይ ከዛ ሽማግሌ ሳይሆን ወጣት ወጣቶች ይሰበሰቡና አንዳንድ ከዛ ጅራፋችን መጨረሻ ላይ ከዚያ እንጀራ እናጨዋለን፣ ስንቅ እናደርጋለን፣ እንበላለን። ስታር ምናምን እንጠጣለን፣ ጆርጅስ እንጠጣለን። አመት በዓል ነው። ሁኔታው ለእኔ ተመቸኝ ብሏል። እንዘክራለን ከዛ በቃ መንደር መንደሩን እየዞር ዳቦ ምንም። እሺ፣ ከዛስ ብርና ዳቦ ማለት ነው። ያለሽን ያክል ተሰጫለ። እሺ፣ ሀምሳ ብር መቶ ብር ሀምሳ ብር ያለው ይሰጣል። ከዛ በሞላ እናደርሳለን። ታማሩ ሌሊቱን በሞላ ከዛ ስንጨርስ አንዱ ቤት እንሄድና እዛ ቤት ላይ እንትን ዳባችንን እንዳለ ይከፋፈላሉ። የለም መኖት ማለት ነው፣ ብሩንም ይከፋፈላሉ